አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና እየተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው፣ አልሐምዱ ላህ። በነገራችን ላይ ይህንን ቪዲዮ ዛሬ ያመጣሁት ሰብሪና ባባ ባባባባባ ትላለች። እውነት ለመናገር ልጅ ከእናት ከአባቱ ጋር ሲሆን የሆነ ባባ ስል ወይም ማሚ ስንላቸው በዛው እየያዙ ማማ ባባ ይላሉ ሰብሪና ደግሞ ያው አባቷ ወደ ስድስት ወር አካባቢ ሊሆነው ነው ከሄድ ማነው ወደ ስድስት ወር እንደዛ እንደሆናት ነው አባቷ የሄደው። አሁን ኦልሬዲ ስንተኛ ወሩ መሰላችሁ? አራተኛ ወር ጨርሷ አምስተኛ ወርን የጀመረ መሰል ብቻ ቆየ ውዶች። ይሄን ነው ሰብሪና ይሄ ቪዲዮ እንዳጋጣሚ የተቀረጸው አባቷ ጋር አቅፋት እየወጣን ምናምን የነበረ ቪዲዮ ነው እና በቃ እኔ ራሱ ሳያቸው የሆነ የሚሰማው ስሜት እስከባድ ነው። ወልዶ ከመለየት አለ ይጠብቃቸው ማለት ነው ልጆች። ይ እውነት ለመናገር እኔ እንጃ ባባ ባባ ስትለው የሆነ የሚሰማቸው ስሜት አለ። ወላ ልጃይና የት ተንከራተተ ከባድ ነው ብቻ ደ አድርጉለት፣ አሰብበት አለ አድርሰው። ወደህም ከመጣ ደግሞ ወደዚህ አላህ በሰላም እንዲመልሰው ዶ አድርጉለት ማለት ነው። ይከብዳል እውነት ለመናገር ሁሉ ከመለያየት። አላህ ይጠብቃችሁ። በተለይ እኔ እንጂ ወላሂ ለኔ ይከብዳል ማለት ለራሳችሁ ሳይሆን ልጃችሁን ስታው አሁን የሆነ ቪዲዮ ፎቶአቸውን እንዳጋጣሚ ስልክ ሳይካይች ታየለች እሷም እና ልክ ሳጠፋ ታለቅሳለች ሳለች፣ ሱብሃንአላህ ስልኩንም አንስታ ስልኩን ማስተታ ባባ ባባ ትለኛለች ማለት ነው ወላሂ። አሁን ኦልሞስት ሰብሪና አስራ አንድ ወሯን ይዘኝ አስራ አንደኛ ወሯን ነው እንደዛ፣ አስረኛ ወሯን አስራ አንደኛ ወሯን መሰለኝ የጀም ይዛለች ማለት ነው። ግን ይከብዳል ወላሂ፣ በጣም ከባድ ነው ውዶቼ። በዚህ እንኳንም በዚህ አሁን ባለችበት ታይም ላይ እንኳን ያልሄደ ነው ያልኩት፣ ምክንያቱም አሁን ላይ ሰው የመለየት እንትን አላትም ማለት፣ ያኔ ልጅ ከወርክ ወይም ከቀናቶች የጨመረ ሲሄድ ሰው የመለየት እንትን አሁን ላይ ቢሆን በጣም ሳይኮ ትጎዳ ነበረ። ብቻ ከባድ ነው ልላችሁ ነው። ዛሬ በዚህ የመጣሁት ሰብሪና በጣም ገርማኝ ነው። በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም።